ጤና ይስጥልን ውድ ቤተሰቦቻችን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም፣ ፍቅር፣ ጤናን እንደዚሁ አብዝተን ተመኘንላችሁ። እሁዳችሁን እንዴት አሳለፋችሁም? ከበዓል ጎን ለጎን በርከት ያሉም ጨዋታዎች የተካሄዱበት ጥሩም መጥፎም ውጤቶች የተመዘገቡበት ለየት ያሉም ክስተቶችን የተመለከትንበት እሁድ ነበረ። እኛ የተወሰኑትን መርጠን ይዘንላችኋል። እናንተ ደግሞ ለየት ያለ የተመለከታችሁት ነገር ካለ አጋሩን። በዚኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘናል፣ ታደምጣላችሁ። ከባህር ማዶ ወጣ እንላለን፣ የእሁድ ጨዋታዎችን የተወሰኑትን እንዳስሳለን። በሊቨርፑል በኩል ያው የፕሪሚየር ሊግ ዋንጫን በዚህ ሳምንት እንደማያስሳካ የተረጋገጠበት ነበረ። ግን የአርኔ ስሎትን ምርጥነት የሚከራከር ሰው የለም እያለ ነው የማንቸስተር ዩናይትድ የቀድሞ ተጫዋች ዋይኒ ማርክሩኒ። በስፋት እንመለከተዋለን። ልክ የዛሬ ሰባት ዓመት ነበረ ታሪካዊ ሰው አርሰን ቬንገር ከአርሰናል የተሰናበቱት። ቡድኑ ከዛ ውጣ ውረድ በኋላ አሁን ለአውሮፓ ሻምፒዮንስ ሊግ በጣም የቀረበ ግን ደግሞ በፕሪሚየር ሊጉም በሂሳባዊ ስሌት ያለ ግን ደግሞ በጣም ችግር የገጠመው ቡድን ሆኗል። ቡካዮ ሳካን በጉዳት አጥቶታል። ወደ ቤተሰቦቻችን የጉዳቱን መጠን ለማረጋገጥ እየሞከርን ነው። ታደምጡታላችሁ። አርሰናል ቤት የቡካዮ ሳካ ዳግም ጉዳት በጣም አሳሳቢ ነው። እሱ ላይ በተሰራም ጥፋት ብርግጥ ኤፕሲሽታውን ተጫዋች በቀይ ካርድ በቀጥታ ልቢትሩ ከሜዳ እንዲወጣ ያደርገውታል። አርሰናል ቤት በርካታ የቡድን ዜናዎችን ይዘናል። ትሮሳርድ አሁንም የዋንጫ እድላለን እያለ ነው። ታደምጡታላችሁ። ሩበን አሞሪም ቀጣይ የፕሪሚየር ሊግ ጨዋታዎች ልክ እንደ ፕሪ ሲዝን ቆጠሯቸው ወይም የቅድመ ውድድር ዝግጅት አደርጋችሁ ውሰዱት እኛ ከዚህ በኋላ የምንዘጋጀው በፕሪሚየር ሊጉ ለቀጣይ ዓመት ነው ብለዋል። ቡድናቸው ዛሬም ኦልድ ትራፎርድ ላይ ተሰውቷል። በወልቭስ በጣም አስደናቂ ቅጣት ምትግብ ተቆጥሮበት ከ45 ዓመት በኋላ መጥፎ ቁጥር አስመዝግቧል። ማንቸስተር ዩናይትድ ለዩናይትድ ጥሩ ዜና በሂሳባዊ ስሌት በፕሪሚየር ሊጉ እንደሚቆይ ያረጋግጧል። አሁን ለዩናይትድ ስንተኛው ነው ይጨርሳል። ካልሆነ በስተቀር ዩናይትድ ከፕሪሚየር ሊጉ በየትኛውም ሂሳባዊ ስሌት አይወርድም። እናነሳለን። ማንቸስተር ዩናይትድ ቤት በርካታ መረጃዎችን ይዘናል። ታደምጡታላችሁ። ሳሚዎቹ ለጥቂት ተርፈዋል። ውድ ቤተሰቦቻችን በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚደረገው ጥረት ላይ በፉልሃም ከመሸነፍ የተረፉት የተረፉ በአልቢቱሮ የጭማሪ ደቂቃ ነው። እናነሰዋለን ጨዋታውን። በርካታ የሚነሱ ነጥቦች አሉ። በቼልሲ በኩል ማንቸስተር ሲቲን እናነሳለን። በማንቸስተር ሲቲን በኩል ውድ ቤተሰቦቻችን ቤልጅየም አማካይ ኬቨን ደብሮና ያጋራው መልእክት መነጋገሪያነቱ እንደቀጠለ ነው። ታደምጡታላችሁ። በአውሮፓ የተወሰኑ መረጃዎችን ይዘናል። ትልቅ ክለቦችን መርጠን እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ በአክብሮት ጋበዝ። ላይክ፣ ሰብስክራይብ፣ ሼር ማድረግን እንዳይረሳው። ውድ ቤተሰቦቻችን እንደ ሁል ጊዜው አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ዛሬም ከሀገር ቤት ነው የምንጀምረው። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታን አንስተን እንጀምር። በኢትዮጵያ ፕሪምየር ሊግ 26ኛ ሳምንት መርሃ ግብር ሲዳማ ቡና ከኢትዮጵያ ቡና ጋር ያደረጉት ጨዋታ በሲዳማ ቡና አንድ ለባዶ አሸናፊነት ተጠናቋል። የሲዳማ ቡናን የማሸነፊያ ግብ ፍቅረ ኢየሱስ ተክለ ብርሃን ነው ከመረብ በማሳረፍ የቻለው። ሲዳማ ቡና ተከታታይ ሶስተኛ ድላቸው ሆኖ ተመዝግቦላቸዋል። ኢትዮጵያ ቡና 39 ነጥቦችን ይዟል፣ በፕሪምየር ሊጉ ሁለተኛ ነው። ሲዳማ ቡና 35 ነጥቦችን ይዞ በፕሪምየር ሊጉ ስምንተኛ መቀመጥ ችሏል። የፊታችን ሐሙስ ኢትዮጵያ ቡና ከድሬዳዋ ከተማ እንደዚሁም ቅዳሜ ሐዋሳ ከተማ ከሲዳማ ቡና በኢትዮጵያ ፕሪሜር ሊግ 27ኛ ሳምንት መርሃ ግብራቸውን እንደዚሁም የሚያደርጉ ይሆናል። በአውሮፓ መረጃችን በአመቱ መጨረሻ ከካርሎ አንቸሎቲ ጋር ለመግለየት እቅድ ወጥኖ ያለው ሪያል ማድሪድ በምትኩ አሰልጣኝ ሻቪ አሎንሶን ለመሾም ንግግር መጀመራቸው ይፋ ተደርጓል። አሰልጣኝ ሻቪ አሎንሶ ሪያል ማድሪድን ማሰልጠን ህልማቸው መሆኑ ሲገለጽ፣ ባለፈው ዓመት የሊቨርፑልን ጥያቄ ያልተቀበሉበትም ዋነኛ ምክንያት ሪያል ማድሪድን ለመቀበል ከነበራቸው ጉጉት ነበር ተብሏል። ባየር ሌቨርኩሰን በኩሉ አሰልጣኝ ወደ ሪያል ማድሪድ መምራት እንደሚፈልጉ የሚያውቅና በመንገዳቸውም ላይ ላይቆም እንደሚችል ነው ከወደ ጀርመን አካባቢ መረጃዎች እየወጡ የሚገኙት። ምክንያቱም ሎስ ብላንኮቹ ዣቪ አሎንሶን ለመውሰድ እስከ 20 ሚሊዮን ዩሮ የሚደርስ ገንዘብ ለሌቨርኩሰን ያቀርባሉ። ሌቨርኩሰኖች ይህንን ጠቀም ያለ ገንዘብ ለመቀበልም ፍላጎት ስላላቸው በበራቸው ላይ እንደማይቆሙ ነው መረጃዎቹ እየወጡ የሚገኙት። ሪያል ማድሪዶሽ ግን ውድ ቤተሰቦቻችን በሚቀጥለው ሺዝን ከአሰልጣኝም በተጨማሪ በርካታ ለውጦችን ያደርጋሉ ተብሎ ይጠበቃል። አሪጎ ሳኪ፣ አሁን ሁሉም ሰው አንቾሎቲን እየወቀሰ ነው። ነገር ግን ብዙ የተጫዋቾች ጉዳት ደርሶባቸው ያለ ተፈጥሮዊ ተከላካይም ብዙ ጨዋታዎችን ለማድረግ ተገደዋል። ምርጥ አጥቂ ያስፈርመዋል። ነገር ግን ሁሉም በአንድ ላይ እስካሁን በሚገባ አልተላመዱም። ፔሬስ ታላቅ ፕሬዝዳንት ነው። ነገር ግን እንደኔ እንደኔ በጣም የሚያተኩረው ከፊት አጥቂ ላይ ብቻ ነው፣ ማድሪድ ከኋላው የለም ብሏልና አሪጎ ሳኪ ያለውን ሀሳብ አንቾሎቲ የራሳቸው በተወሰነ መንገድ አንጸባርቀውታል። ምናልባት የጋላክቲኮ ስብስብ ብዙ ጊዜ ትኩረት የሚያደርገው እሳቸው እንግዲህ ሪያል ማድሪድ ከዓመት በላይ ቆይተዋልና ፔሬስ አብዛኛው ትኩረታቸው ጋላክቲኮን ሲገነቡ ከዋክቶን የሚያመጡት ከመሃል ሜዳ ወደፊት ያለውን ነው ወደ ኋላው ላይ እና ተከላካዩ ላይ የስድስት ቁጥር ሚና ላይ ፕላስ የግብ ጠባቂ ነገር ላይ ብዙም ትኩረት አያደርጉም እና አሪጎ ሳኪሱን ሀሳብ ለማለት ፈልገው ነው። ምናልባት የሪያል ማድሪድ ደጋፊዎች የእናንተን የገለ መልከታ አጋሩን። ሃሪኬን በቡንደስሊጋው በ60 ጨዋታ 60 ግብ አስቆጥሯል። ምናልባት እግር ኳስ የሚገባውን ውለታ ልትከፍለው ሁለት የቡንደስ ሊጋ ጨዋታዎች ብቻ ቀርተውታል ዋንጫውን ለማረጋገጥ ነገር ግን ዘንድሮ በአውሮፓ ሻምፒዮንስ ሊግ ተሰናበተ በዲኤፍቤ ቦካል የለም ሁለተኛ ዓመቱን እንግዲህ ያለ ዋንጫ ሊያጠናቀቅ ከጫፍ የደረሰበት ጊዜ አይደለም አሁን እንደ አምነው አምና በባየር ሌቨርኩሰን ነበረ ዕድሉ የከሸፈበት እንዲም ባየር ሞኒክ ከተከታታይ ዓመት በኋላ ዋንጫን ሲያጣ ሀሪኬን ገደቢስ ስለሆነ ባየር ሞኒክ ዋንጫ አጣ እስኪባል ነበር ዘንድሮ ግን እድለኛ አይደለም። ቢያንስ በርካታ ዋንጫዎችን ማንሳት የሚችል የቡድን ጥንካሬ በነበረው ሰዓት ባየር ሙኒክ ከበርካታ ውድድሮች በጊዜ ነበር የተሰናበተው። ምናልባት ቡንደስሊጋ ዋጋውን ልትከፍለው ግን ሁለት ጨዋታዎች ብቻ ቀርተዋል። እዛው ባየር ሞኒክ ቤት ኪሜንጄ በአመቱ መጨረሻም ለመሸጥ ቅድማ ወጣናቸው ይፋ ተደርጓል። በዚህ መሰረት በቀጣይ ክረምት ላይ የእሱን ፈላጊዎች ለማድመጥ ዝግጁ ናቸው ተብሏል። በርከት ያሉ የፕሪምየር ሊግ ክለቦችን ጨምሮ የአውሮፓ ትልቅ ክለቦች ኪሜንጄን የግላቸው ለማድረግ እንደዚሁ ፍላጎት አላቸው ተብሏል። ተጫዋቹ በባየር ሞኒክ ቤት የመቆየት ፍላጎት ነበረው የሚሉ መረጃዎች ግን በስፋት እየወጡ ይገኛሉ። አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ በቶትናም ሆትስፐርስ የኋላ ተከላካይ ክርስቲያን ሮሜሮ ላይ ፍላጎት አለው ተብሏል። ያ ስድስት ዓመቱን የተከላካይ ስፍራ ተጫዋች ከዓለም ክለቦች ዋንጫን በፊት የግላቸው የማድረግ ፍላጎት እንዳላቸው ነው ሰንዴ ኤክስፕሬስ ያስነበበው። በዚህ ጉዳይ ላይ ከቶትናም ሆትስፐርስ በኩል ግን ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ምናልባት ከአትሌቲኮ ማድሪድ ጋር የሚደረገው ድርድር ሀሳባቸውን ካላስቀየራቸውም በርከት ያሉ ጨዋታዎችን ተመለከትን በአውሮፓ መድረክ። ይህን መረጃ ስናጠናክር ከተጠናቀቁ ጨዋታዎች ውስጥ በፍራንስ ሊጋ ሊል ከአውግዥዬር ያደረገውን ጨዋታ ሊል ሶስት ለአንድ በሆነ ውጤት ድል ያደረገበት ነበረ። በኢታሊያን በኢምፖሊን እና በቬንዚያ መካከል የነበረ ጨዋታ ደግሞ ሁለት ለሁለት በሆናቸው ውጤት የተጠናቀቀበት ነበረ። በጀርመን ቡንደስሊጋ አይንትራክ ፍራንክፈርት ነጥብ ጥሏል ከኦክስቦርግ ጋር ዜሮ ለዜሮ በሆነ አቻ ውጤት ነው ጨዋታውን ማጠናቀቅ የቻለው። በግራም ፖተር የሚመራው ዌስት ሃም ዩናይትድ በፕሪሚየር ሊጉ ባለፉት ስድስት ጨዋታ ድል የሚባል ነገር ማግኘት አልቻሉም። የግራም ፖተርም ቆይታ በዌስት ሃም ዩናይትድ ቤት እርግጥ መሆን አልቻለም። በስድስት ጨዋታ ሶስት ተሸነፉ፣ ሶስት አቻ ወጡ። ጥሩ የሚባል ቁጥር አይደለም። ምናልባት እሳቸው ወደ ቡድኑ የመጡበት ሰዓት እንደ ጥሩነት ላይነሳ ይችላል። ግን በእሳቸው በኩል ያለፉት ስድስት ጨዋታ ድል የሚባል ነገር ያልተገኘበት ነው። በሲቲ መቆየት እንደምፈልግ ብጠይቅም ያልተቀበሉኝም ብሏል። ኬቨን ደብሮይነ ቤልጅየም የአማካኝ ስፍራ ተጫዋች ኬቨን ደብሮይና በማይሰር ሲቲ አዲስ ውል ባለመቅረቡ እንደተበሳጨ በሰጠው አስተያየት ገልጿል። በአመቱ ውስጥ አዲሱ ላለመቅረባቸው አስደንግጦኝ ነበር ያለው ደብሮይነ፣ ቀጥለው ጠርተውኝ ውሌን ማራዘም እንደማይፈልጉ ነግረውኛል ብሏል። ገና ብዙ ማድረግ የምችለው ነገር አለ ብዬ አስረዳቸው ሞክሬ ያለው አምስት ዓመቴ እንዳልሆነ አውቃለው ነገር ግን አሁንም ማድረግ እችላለው፣ ሲለ ደብሮይነ ተናግሯል። በሲቲ መቀጠል እንደምፈልግ ነግሬያቸኋለሁም ነገር ግን ሊቀበሉኝ ፈቃደኛ ያልሆኑም፣ ብንወደውም ብንጠላውም መሰናበቻችን ጊዜው አሁን ነው ብሏል ኬቨን ደብሮይነ። ሰሞኑን እኛ ታማኝ የዜና ምንጮች ኬቨን ደብሮይነ ከሲቲ ጥያቄ ዳግም ከቀረበለት ለመቆየት ፈቃደኛ ነው የሚል መረጃ ነደርሰናችሁ ነበረ። ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ተከታትላችሁት ሊሆን ይችላል። ማይሰር ሲቲዎችም በግብ ጠባቂ ዘርፍ በርካታ እጩዎችን በዝርዝራቸው ውስጥ ይዘዋል። አንደኛው በበርካታ የፕሪሚየር ሊግ ክለቦች የሚፈለገውን በተለይም ሰሙ ከዩናይትድ ጋር እየተያዘ የሚገኘውን ግብ ጠባቂ ዲያጎ ኮስታን ነው። ሰሞኑን ዩናይትዶች መለማዮቻቸውን ልከው እንደነበረ ነግር ናቸዋል። ወደ ፖርቹጋል 50 ሚሊዮን ዩሮ ይገመታል። ይህ ተጫዋች ገና 25 ዓመቱ ነው። እጅግ በጣም አስደናቂ የሚባል ግብ ጠባቂ ነው። ለማንኛውም በ ሲቲ በኩል በቀጣይ ድርድር የማድረግም ፍላጎት እንዳላቸውና በተጫዋቹን ብቃት ደስተኛ መሆናቸው እየተነገረ ይገኛል። ቼልሲዎች በእንግሊዝ ፕሪሚየር ሊግ ዘንድሮ ሁለት አይነት አቋመን እያሳዩ ነው። የሆነ ሰዓት ወጥ ነበሩ፣ የሆነ ሰዓት ጠፉ። ቼልሲዎች በተለይም 2005 ከገባ በኋላ በብዙ የጠፋው ቼልሲ ካስታወሳቸው የፈረንጆቹ አዲስ ዓመት ሊጀምር ሲል በፕሪሚየር ሊጉ አሁን ለሻምፒዮንነት ጫፍ የደረሰው ሊቨርፑል በሁለት ነጥብ ነበር ልዩነታቸው። አሁን ግን ለአውሮፓ ሻምፒዮንስ ሊግ መድረክም ነገሮች ከበድ እያሉ መጥተዋል። ቼልሲ ቤት ዛሬ ደግሞ በክራቨን ኮቴጅ እጅግ በጣም ፈታኝ ነገር ነበር የገጠማቸው። ኢዮቢ 2ኛው ደቂቃ ላይ ግብ አስቆጥሮባቸው ለረጅም ደቂቃ ይመሩ ነበረ። በኋላም ላይ በ83ኛው ደቂቃ ላይ ጆርጅ ግብ አስቆጠረ። 93ኛው ደቂቃ ላይ ደግሞ ኔቶ አስቆጥሮ ቼልሲ ዛሬ በተአምር ነው የተረፈው። ለማንኛውም ቼልሲ ከዘጠኝ ጨዋታ ከሜዳ ውጭ ድላ ለማድረግ በኋላ 2025 ከገባ በኋላ የመጀመሪያ ድሉንም እንደዚሁ ያስመዘገበበት ሆኗል። በጨዋታው ላይ ታሪክ ጆርጅ ተቀይሮ በገባ በአምስት ደቂቃ ውስጥ ነው ግብ ማስቆጠር የቻለውና ቼልሲን ወደ ጨዋታ እንዲመለስ አድርጎት የነበረው። በእንግሊዝ ፕሪሚየር ሊግም የመጀመሪያ ግቡን አስቆጥሯል። ለቼልሲ ግን የመጀመሪያ ግቡ አይደለም። በኮንፈረንስ ሊግ ከአስር ቀናት በፊት ሊጋ ዋርሶን በሜዳው ሄደው ድል ባደረጉበት ጨዋታ ግብ አስቆጥሮላቸው ነበረ። አሁን ደግሞ የመጀመሪያ የፕሪሚየር ሊግ ግቡ ተቀይሮ በገባ በአምስት ደቂቃ ውስጥ ያውም ቸልሲን ወደ ጨዋታ የምትመልስ ነበረች። የፔድሮ ኔቶ ግን ምንም ጥርጥር የለውም ጨዋታውን ለመቀየርና ድፍን ነጥብ ለማግኘት በጣም ወሳኝ ነበረች። ቸልሲዎች ውጤቱን ተከትሎ ነጥባቸውን 57 አደረሱም። ኖቲንግሃም ፎረስት ጨዋታ ያደርጋል በ ቀጣይ ከቶተንሃም ሆትስፐርስ ጋር። ስለዚህ በኖቲንግሃም ፎረስት በኩል በአንድ ጊዜ ስድስተኛ ወርዷል። ወደ ቤተሰቦቻችን ካስታወሳችሁ ኖቲንግሃም ፎረስት አራተኛ ነበረ። በዚህ ሳምንት ሲቲ በለጠው፣ አሁን ደግሞ ቼልሲ በልጦት ወደ ስድስተኛ ተንሸረቷል። በእርግጥ አንድ ቀሪ ጨዋታ ስላለው ድል የሚያደርግ ከሆነ የኖቲንግሃም ፎረስት የነጥብ ብዛት ወደ ስልሳ ይጠጋና ሶስተኛ ደረጃ ከኒካስል ዩናይትድ የተደረሱ መንጠቅ ይችላል። ኒካስል በዚህ ሳምንት እጅግ በጣም አሰቃቂ የሚባል ሽንፈት እንዳጋጠማቸው እናስታውሳለን። ያልተጠበቀ ሽንፈት ነበረ። እናም ወደ ድል የሚመጡበት ከሆነ ቼልሲንም፣ እንዲሁ ሲቲንም፣ ኒካስልንም ማራቅ ይችላሉ ካጠገባቸው። ግን ቼልሲዎች ቢያንስ በዚህ ሰዓት አምስተኛ ደረጃ ላይ ተቀምጠዋል። የስሞች ዋና አሰልጣኝ ኤንዞ ማረስካ በቼልሲ ያላቸው ወደፊት ቆይታም አስተማማኝ ብለውታል። ቸልሲ በአውሮፓ ሻምፒዮንስ ሊግ ባይሳተፍ እንኳን አሰልጣኝ ዞማሬስካ የመሰናበት አደጋ እንደማይገጥማቸውም ዛ አትሌቲክ አረጋግጧል። አሰልጣኝ ዞማሬስካ የቸልሲ ሁለተኛ ውድድር ዓመታቸው ሳይገባደድ በክለቡ ይገመገማሉ ተብሎም እንደማይጠበቅም ተጠቁሟል። የዞማሬስካ ከቸልሲ ኃላፊዎች ጋርም ስራቸውን በተመለከተ የቅርብ ግንኙነት እንዳላቸው ያረጋገጠው ዛ አትሌቲክ የመሰናበት ግን ስጋት የለባቸውም ብሏል። ቸልሲዎች በሚቀጥለው ክረምት የተጫዋች ዝውውር መስኮትም ቡድናቸው ለማጠናከር በትጋት እንደሚሰሩ ተነግሯል። ሰማዎቹ በዝውር መስኮቱ አጥቂ እንደሚመለከቱ ሲገለጽ ቤንጃሚን ሼሽኮ፣ ሊያም ዲለፕ፣ ኤኬቴኬ በዝርዝራቸው ውስጥ ያሉ እንደሆነ ይታወቃል። በተጨማሪም የክንፍ ተጫዋች ቦታ ላይ የዩናይትድ አሌሃንድሮ ጋር ናቸው። የአትሌቲኮ ቤልባው ኒኮ ዊሊያምስ እና ጄምስ ጌንስ ከቦሩሲያ ዶርትመንድ በዝርዝሩ ውስጥ ተካተዋል። እንዲሁም የመሃል ተከላካዮቹ ለማጠናከር ያቀዱ ሰማዮቹ ጀረድ ብሪን ዋይትን ከኤቨርተን፣ ማርክ ጉዌን ከክሪስታል ፓላስ፣ ዲያን ሁይሰንን ከበርንማውስ እንደዚሁም ዦረ ለሃቷን ከአያክስ ኢላማቸው ማድረጋቸውም የቅርብ ጊዜ ትውስታ ነው። ዊሊያም ጋላስ ግን አንድ ነገር ይላል። ሳንቾ በዚህ ሳምንት በተለይም ባለፈው ሳምንት ላይ አስደናቂ ጌቤፍሲ ሽታውን ላይ ያስቆጥሯል። ተጫዋቹ ጥሩ ኳሊቲ እንዳለው አውቃለሁ፣ ነገር ግን ለዚህኛው ቼልሲ በፍጹም ይመጥን ስላልሆነ ክረምት ላይ መፈረም የለበትም። ለዩናይትድ ኪሳራው ተከፍሎ መመለስ አለበት ብሏል። ምናልባት የቼልሲ ደጋፊዎች የእናንተን የግለ መልከታ ልታጋሩን ትችላላችሁ። ንብረትነቱ የቼልሲ ነው። በስትራስቡርግ በውሰት እየተጫወተ ይገኛል። ዘንድሮ የበርካታ ክለቦችን ቀልብ ስቧል። አንድሬ ሳንቶስ ባየር ሞኒኮች አሁንም በመልማዮቻቸው በኩል ተጫዋቹን ሁኔታ እየተከታተሉ ተብሏል። ኤንዞ ማሬስካ ደግሞ የሚሸጥም የሚተካም ተጫዋቾችን አይደለም እና ተጫዋሹን በቀጥታ ለዋናው ቡድን ነው ቀጣይ ዓመት እቅዳችን ብለዋል። ግን አሁን ላይ ፈላጊዎቹ በርከት እያሉ መጥተዋል እና ምናልባትም የመጫወቻ ደቂቃም እንደ ጥያቄ ቼልሲ ቤት ሊነሳ ይችላል ተብሎ ይጠበቃል። ማንቸስተር ዩናይትድ በኦልድ ትራፎርድ ያውም በጣት በሚቆጠሩ ቀናት ሐሙስ ምሽት ካምባክ አሳይቶን፣ እሁድ ግን እዚሁ ኦልድ ትራፎርድ ስቴዲየም ላይ አንድ ለባዶ በሆነ ውጤት ሽንፈት አጋጥሞታል። ሳራቢያ እጅግ በጣም አስደናቂ ቅጣት ምት ያስቆጠረ ተቀይሮ በገባ በአምስት ደቂቃ ሰባ ሰባተኛው ደቂቃ ላይ ኖችን አስደናቂ ቅጣት ምት ያስቆጠረው ምናልባት ኤሪክሰን የሰራው ጥፋት ማቲያስ ኩናህ ላይ ቢቀር ይህን አህል አደጋ ላይ ፈጥር ይችል ነበረም ያው ሙሉ ለሙሉ ኤሪክሰንን መውቀስ ቢከብድም ግን ኤሪክሰን ያንን ጥፋት ኩንሃ ላይ ባይሰራ ምናልባት የምች ቅጣት ምት አትገኝም ነበርም በቀጥታ የምትያያዘው ከዛ ጋር ነበረ ማንቸስተር ዩናይትድን ሩቨን አሞሪ እያሰለጠኑ ወደ ቤተሰቦቻችን ዩናይትድ በፕሪሚየር ሊጉ ያሸነፈው ስድስት ጨዋታዎችን ብቻ ነው ቡድኑን ይዘውት ወደ አውሮፓ መድረክ ሲሄዱ እንጂ በፕሪሚየር ሊጉ ራሳቸው ሩቨን አሞሪ በጣም እየተቸገሩ ይገኛሉ ከጨዋታው በኋላ ግን ያሉት ነገር አለ እንመልከተው ደጋፊው ይወቀው ችግሩ ይቀጥላል ነው ያሉት። ሩበን አሞሪ የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድ የገጠመው ችግር አሁንም እስከ ውድድር ዓመቱ መጨረሻ ድረስ ይቀጥላል ብለዋል። ከደጋፊው ጋር ግልጽ መሆን አለብን ያሉት አሰልጣኙም ቡድናችን ብዙ ነገር ይጎለዋል፣ ነገሮችን ለማሻሻል ብዙ ማድረግ ይጠበቅብናል ብለዋል። አክሎም ሁኔታው እስከ ውድድር ዓመቱ መጨረሻ ይቀጥላል፣ ከዛ በኋላ አንድ ነገር ማድረግ ይጠበቅብናል ብለዋል። ግብ ካላስቆጠርክ ጨዋታ መብለጥ ጥቅም የለውም። ጠቃሚ ውጤት ነው። ጨዋታውን ተቆጣጥረን ነበር። ምርጥ ተጫዋቾቻችንንም አስቁመናል። ነገር ግን የቆመ ኳስ ነገሩን ቀየረው። ስለዚህ የማንቸስተር ዩናይትድ ችግር በአንድ ጊዜ የሚፈታ ስላልሆነ ደጋፊዎች ዘንድ ደጋፊዎች ወይ ትግስት አድርጉ ብለዋል ሩበን አሞሪ። ብሩኖ ፈርናንዴስን ዛሬ ተጠባበቂ አድርገው አስገብተውታል። ብሩኖ ፈርናንዴስ ለማንቸስተር ዩናይትድ ከሶስት ዓመት በኋላ ተጠባባቂ ሆኖ ጀምራሉ። ውድ ቤተሰቦቻችን በጨዋታም ላይ ተቀይሮ ገብቶ እንዲጫወት አድርገውታል። ግን ለማንቸስተር ዩናይትድ ከሶስት ዓመት ከሶስት ወር በኋላ ነው ለመጀመሪያ ጊዜ ተጠባባቂ ወንበር ላይ ተቀምጦ የነበረው። ማንቸስተር ዩናይትድ በአንድ ሲዘን በፕሪሚየር ሊጉ ብዙ ሽንፈት ያስተናገደበትም እንደዚሁ ሪካርድ አስመዝግቧል። 15 ሽንፈት አስተናግዷል። በማንቸስተር ዩናይትድ ታሪክ ይህ ለመጀመሪያ ጊዜ ነው ውድ ቤተሰቦቻችን። ማንችስተር ዩናይትድ በ1989/90 በኋላ 15 የሊግ ጨዋታዎችን ሲሸነፍ በዛን ዓመት 13ተኛ ሆኖ ጨርሶ አንድ ዋንጫ አሳክቶ ነበረ። ዩናይትድ አሁን የዩሮፓ ሊግን የማሳካት እድል እንዳለው ይታወቃል። ቀጣይ ከአትሌቲክ ክለብ ቢልባው ጋር በሳንማሜስና በኦልትራፎርድ ሁለት የመልስ ጨዋታ ይጠብቁታል ወደ ፍጻሜው ለማለፍ በዛኛው ሳይት ደግሞ ቶትናምና ቶትናሃምና በቦዶ ግሊምት ይጠብቁታል። ማንቸስተር ዩናይትድ ምናልባትም ከ45 ዓመት በፊት እንደሆነው አሰቃቂውን የውድድር ዓመት ባሳለፈበት ዓመት ዘንድሮ ዋንጫ ያነሳል ወይ? ያን ያንስቶ ነበረ። ሉክሾ ለእረፍት ከስብስብ እንደተቀነሰ አረጋግጠዋል ሩቤን አሞሪ። እንግሊዝ የመስመር ተከላካይ ባሳለፍነው ሐሙስ 75 ደቂቃዎችን ሜዳ ላይ ያሳልፎ ነበረ። ለማንቸስተር ዩናይትድ ጥሩ የሚባለው ዜና ለዩናይትድ ብቻ አለም። በእርግጥ ማንቸስተር ዩናይትድ፣ ኤቨርተን፣ ቶትናምና ወልቭስ በሂሳባዊ ስሌት ለሚቀጥለው የውድድር ዓመት በፕሪሚየር ሊጉ እንደዚሁ መቆየታቸውን አረጋግጠዋል። በማንቸስተር ዩናይትድ በኩል ሌላ ሊደነቅ የሚገባውም ወጣት ተጫዋቾችን መመልከታችን ነው። በተለይም በሩቨን አሞሪ በኩል ወጣቶችን በደንብ ጠቀማለሁ ብለው ነበረ። ፍሬድሪክሰን በኦልትራፎርዱ ጨዋታ ላይ እድል ተሰቶት ሜዳ ላይ ከነበሩ ተጫዋቾች አንደኛው ነው። ከአስራ አምስት የአንደላንድ ግብነት አስራ ሁለቱን አሸንፏል። እጅግ በጣም አስደናቂ ጊዜ ያሳለፈው ወጣቱ ተጫዋች በማይሰሩ ናይትድ በቂ ድል ቢያገኝ ከዚህም በላይ ማሳየት እንደሚችል ያስመሰከረበት ጨዋታ ነበረ። ሌላኛው ወጣቱ ተጫዋች ሀሪ አመስ በጨዋታው ሰባት ጊዜ ያክል ኳስ መልሶ ቀምቷል። ይህም በክለቡ ከተሳተፉ ተጫዋቾች ውስጥ ይህ ትልቁ የሚባለው ነበረ። በጨዋታው ላይም ዩናይትድን የመረጥኩት ይላሉ ሩበን አሞሪ። አሁን ያለበት ችግርን እያየሁኝ ነው የተቀበልኩት ብለዋል ማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪ። ማንቸስተር ዩናይትድ ለመሰርጠን የመረጥኩት በምክንያትም ብለዋል። የምፈልገውን ክለብ ለመምረጥ ረጅም ጊዜ ወስዶብኛል ያሉት ሩበን አሞሪ፣ ወደዚህ የመጣሁት ፈተናውን ፈልጌው እናስቤበት ነው ብለዋል። አሰልጣኙ አክለው ምክንያቱም እዚህ የሚፈጠር ስኬት መቼም ከትውስጥ አይጠፋም፣ ይህ ቦታም የተለየ ብለውታል። አሰልጣኝ ሩበን አሞሪ ጨምሮ ማንቸስተር ዩናይትድ በማሰልጠናቸው ክብር እንደሚሰማቸው ገልጸዋል። ተሰጥቷል። ቀጣዩ ክረምት በጣም ወሳኝ ይሆናል፣ ምክንያቱም በየትኛውም ውድድር አንሳተፍም። ሁሉም አሰልጣኝ የራሱ እራ ያለውም አሁን የጎደለን ችሎታ ያላቸው ተጫዋቾች ለማምጣት እንሞክራለን። ስለዚህ በሚቀጥለው ክረምት ጠንካራውን ቡድን እንገነባዋለን ብለዋል። ምናልባት በዚህ ግንባታ ውስጥ ራሽፈርድን አያካትትም እና በአጥቂ ስፍራ ላይ ተጫዋቾችን ካጡና የሚፈልጉትን ያህል ተጫዋች ማግኘት ካልቻሉ ሌላ ቅድ ይዞ መጥተዋል። ራሽፈርድን ለአስቶን ቪላ እንደዚሁም ኦሊ ዋትኪንሰን ወደ ማንቸስተር ዩናይትድ ማምጣት። ሌላ በዩናይትድ በኩል ከሰሞኑ የት ጠነበት ያለ ጉዳይ እንደሆነ ደግሞ ዴሊ ስታር በፊት ገጹ ላይ ይዞት ወጥቷል። አርሰናል በዚህ ሳምንት ሊቨርፑል የዋንጫውን አሸናፊነት እንዳያረጋግጥ ከሊቨርፑል ጨዋታም አስቀድሞ አውጇል። የእሁዱ ጨዋታ አስቀድሞ ነበረ። የኤፕሲችና የአርሰናል የጀምረውና ውጤቱ ፍንጭ ይሰጥ ነበረ። ከዛ በኋላ ነበረ ሌስተርን የገጠመው ሊቨርፑልና፣ ውጤቱ ፍንጭ ይሰጥ ነበር። ለማንኛውም አስቀድሞ ጨዋታውን ያደረገው አርሰናል በርካታ ግቦችን ፖርትማን ሮድ ስቴዲየም ሊያስቆጥሮ ድል አድርጓል። አራት ለባዶ በሆነ ውጤት ነው አርሰናል ያሸነፈው። የመጀመሪያውን ግብ ለማስቆጠር ትሮሳርድ 14 ደቂቃ ፈጀበት። ማርቲኔሊ 28ኛው ደቂቃ ሊያከለ። ከዛ በኋላ ዴቪስ ቡካዮ ሳካ ከበድ ያለ ጥፋት ፈጽሞ በቀጥታ በቀይ ካርድ ከሜዳ ወጣ። ከረፍት መልስ 69ኛው ደቂቃ ላይ ትሮሳርድ እንደዚሁም ኢታነ ንዋኔሪ 88ኛው ደቂቃ ላይ ግብ አስቆጠረ። የሰሜን ለነሩ ክለብ አርሰናል አሰልጣኝ ማይክል አርቴታ ከባድ ጉዳት እንዳላጋጠመው ከጨዋታው በኋላ ገልጸዋል። ቡካዮ ሳካ ሕመም እየተሰማው ነው ነገር ግን ከባድ የሚመስል ነገር የለም ሲሉ አሰልጣኝ ማይክል አርቴታ ተናግረዋል። አሰልጣኝ ማይክል አርቴታ አክሎም ቡድናቸው በጨዋታው ያሳየው እንቅስቃሴ እንዳስደሰታቸውም ገልጸዋል። በሰፊ ግብ ልዩነት እድል አድርጎ የሊቨርፑልን በዚህ ሳምንት ዋንጫ የማሳካት ነገር እንዲዘገይ እንደዚሁ ያደረጉበትንም አጋጣሚ ነበር መፍጠር የቻሉት። ግብ አስቆጠሪው ትሮሳርድ ሁለት ግቦችን አስመለከተን ሀሳቡን አጋራ። የመድፈኞቹ የመስመር ተጫዋች ትሮሳርድ አርሰናል የፕሪሚየር ሊግ ዋንጫን አሸናፊነት እድል እንዳለው ገልጿል። ከጨዋታው በኋላ ስለ ዋንጫ ፉክክሩ የተጠየቀው ሌሳንድሮ ትሮሳርድ ባለን እድል ማመን አለብን ብለዋል። አክሎም የሊቨርፑል ውጤት ላይ ትኩረት ማድረግ የለብንም እኛ ሁሉንም ጨዋታች እያሸነፈን ሄደን እድላችንን እስከ መጨረሻው መሞከር አለብን ብሏል። ይህ የሌአንድሮ ትሮሳርድ የግል ምልከታ ነው። አርሰናሎች ግን ዘንድሮ ፕሪሚየር ሊጉን እየጠበቃችሁ ነው ወይ? በሂሳባዊ ስሌት ቀጣይ ሳምንት ነው ሊቨርፑል ካሸነፈ ድል የሚደረገውና ምናልባት በሂሳባዊ ስሌት አሁን እየጠበቃችሁ ነው። የእናንተ ናገሩን። ትሮሳርድ ግን ማመን አለብን አሁንም ለፕሪሚየር ሊጉ ዋንጫ እንደምንፋለን ብለዋል። ኢታና ንዋኔሪ 11ኛ የግብ አስተዋጽኦ ለአርሰናል በሁሉም መድረክ በዚህ ዓመት ማበረከት ችሏል። በአጠቃላይ 18 ዓመቱ ተጫዋች በሁሉም መድረኮች 11 ግብ እና ሺሽት ያለው አስደናቂ ጊዜም እያሳለፈም የሚገኘው ተጫዋች ነው። ማርቲኔሊ ለአርሰናል ሃምሳ ጎ ለማስቆጠር አራተኛው በእድሜ ትንሹ ተጫዋች ሆኗል። ለአርሰናል 50 ገቦችን ለማስቆጠር በእድሜ ትንሹ ተጫዋች ቡካዮ ሳካ ነበረ። ሁለተኛው ተጫዋች ሴስክ ፋብሬጋስ፣ ሶስተኛው ቲዮ ዋልኩት፣ አራተኛው ማርቲኔሊ መሆን ችሏል። ማርቲኔሊ 23 ዓመት ከ306 ቀኑ ነው። ዛሬ ጎል ማስቆጠሩን ተከትሎ 50 ጎል አርሰናል በትንሽ እድሜው ደረሰ። ጋብሪኤል ማርቲኔሊ ግብ አስቆጠረባቸውም ጨዋታዎች አርሰናል አንድም ጨዋታ አልተሸነፈም። ግን ደግሞ ብዙም ለግብ ቅርብ የሆነ አይደለም። በአለፉት ሁለት ዓመታት በአንጻራዊነት ካየን ግን ጋብርኤል ማርቲኔሊ ከባለፈው የውድድር ዘመን የበለጠ በዚህ ውድድር ዘመን ግቦችን አስቆጥሯል። ሰባት ደርሷል። ዴክላን ራይስ በዘንድሮ የውድድር ዓመትም 17 ጎሎች ላይ ቀጥተኛ ተሳትፎን እንደዚሁ ማድረግ ችሏል። ከረጅም ጊዜ በኋላ ስድስት ቁጥር ቦታ ላይ የተሰለፉ ሲጫወት ተመለከት ነው። በፖርትማን ሮድ ስቴዲየም ኤፕሲችን አራት ለባዶ ባዶ ባሸነፉበት ጨዋታ በጨዋታው ማርቲኖ ኦዴጋርድ የጨዋታው ኮከብ ተብሎ ተመርጧል። ወደ 8.9 ሬቲንግ ተሰጥቶታል። ቡካዮ ሳካ 57ኛው ደቂቃ ላይም ተቀይሮ እስኪወጣ ድረስ ምርጥ ብቃቱን እንደዚሁ በሜዳ ላይ ማሳየት የቻለ ነበረ። በእርግጥ በቡካዮ ሳካ በኩል ከጉዳት ጋር እየታገለ ነበረ ጨዋታውን ያደረገው በአርሰናል በኩል። በጨዋታው ላይ ከሰባት በታች ሬቲንግም የተሰጠው አንድም ተጫዋች የለምና አስደናቂ ጊዜ ነበረ ተጫዋቾች ያሳለፉት። ግቦቹን ታዲያ እነሱ ሲያስቆጥሩ አሲስት በማድረግ ዚንቼንኮ፣ ሜሪኒዮ፣ ራይስና ኦዴጋርድ መሳተፍ ችሏል። ትንሽ ፈገግ የሚያደረገው ነገር የኢፕስዊች ታውን ደጋፊዎች ቡድናቸው አራት ለዜሮ እየተመራ በስቴዲየም ውስጥ ይዘምሩ ነበረ። ዝማሪያቸው ደግሞ እኛ የአውሮፓ ዋንጫ አለን፣ አርሰናል ግን የአውሮፓን ዋንጫ ያቅም፣ በተከታታይ ዓመት ሁሌ ሁለተኛ ሆናችሁ ነው የምትጨርሱት የሚሉ ዝማሬን የአርሰናል ተጫዋቾች ላይ ሲዘምሩ ነበር። ግን ቡድናቸው በዛ ሰዓት ሲዘምሩ አራት ለባዶ በሆነ ውጤት በአርሰናል እየተመራ ነበረ። ኒኮ ዊሊያምስ የአርሰናል እቅድ ነው። የባርሴሎና እቅድነቱ እንደቀረ ይታወቃል። ግን ከዛም በላይ የፕሪሚየር ሊግ ክለቦች ፈላጊዎቹ ናቸው አሁን ከወደ ስፔን አካባቢ እየወጡ ባሉ መረጃዎች መሰረት ኒኮ ዊሊያምስ ምናልባት አትሌቲኮ ቢልበው በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፍበትን ትኬት የሚቆርጥ ከሆነ በክለቡ መቆየትን ቅድሚያ ሊሰጥ ይችላል የሚሉ መረጃዎች እየወጡ ነው። የዛሬ ሰባት ዓመት ነበር ወደ ቤተሰቦቻችን የአርሰናል ታሪካዊ ሽሪ የኢንቪንሲብል ዋንጫ ባለ ክብር አርሰን ቬንገር 22 ዓመታትን ከቆዩበት አርሰናል መልቀቃቸውን ይፋ ያደረጉት። የስንብቱን ቀን የምታስታውሱ አርሰናሎች እንዴት ነበረ? በወቅቱ ምን ተሰማችሁ? በእርግጥ ያን ሰዓት ጫና ላይ ነበሩ እንዲሰናበቱ፣ ግን የእናንተን የግል መልከታ በወቅቱ የነበረውን ስሜት አጋሩን። የቀድሞ እንግሊዛዊ ተጫዋች ዋይኔ ሩኒ አሰልጣኝ አርኔ ስሎት የአመቱ ምርጥ አሰልጣኝ ብሏቸዋል። የዘንድሮ ድር ዘመን ምርጥ አሰልጣኝ ማን ይሆናል ተብሎ የጠየቀው ዋይኔ ሩኒ አርኔ ስሎት ብለዋል። ዋይኔ ሩኒ አክሎም አሰልጣኝ አርኔ ስሎት ምርጡን የርገን ክሎፕን ተክቶ አሁን የመጀመሪያ ዋንጫውን ለማሳካት መንገዱ ላይ ጫፉ ላይ ደርሷል ብሏል። እንደሚታወቀው እንግዲህ ሊቨርፑል በአዲስ አሰልጣኝ ስር ከሆነ በኋላ ዋንጫ ሊያነሳ ነው። ሊቨርፑል በታሪኩ በአዲስ አሰልጣኝ ስር በመጀመሪያ ዓመቱም ዋንጫ ሊያነሳ አንድ ጨዋታ ያህል ቀርቶታል። በቀጣይ ሳምንት ፕሪሚየር ሊጉ ፍፃሜ ሊያገኝ የሚችልበት ሂሳባዊ ስሌት አለ ግን ያም ላይሆን የሚችልበት ሂሳባዊ ስሌት አለ። ሊቨርፑል ጨዋታዎችን የግድ ማሸነፍ አለበት። ምናልባትም በቶትናም ጨዋታ ስለሆነ ነገሮች ትንሽ እንደተጠበቀውም ላይሆን ይችላል። ሊቨርፑል ግን ቀጣይ ሳምንት ዋንጫውን ሊያረጋግጥ ይችልበትም ሂሳባዊ ስሌት እንዳለ ሆኖ ማለት ነው። ዕለተ ሁድ የፋሲካ ዕለት ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን አሰናድተን ያቀረብንላችሁ ስፖርታዊ ጠነቅሮች እነኝን ይመስላሉ። ከወደዳችሁ እንላለን ላይክ አርጎ አበረታቱን። ለሐሳብ አስተያየታችሁ ግን አስቀድመን ከልብ ከልብ ነው የምናመሰግነው። እኛን ማግኘት የምትሹ ካላችሁም በሐሳብ መስጫ ሳጥናችን ላይ አድራሻችሁን አስቀምጡልን፣ እኛ በዛ አድራሻ መልእክት እንልክላችኋለን እኛን ታገኙናላችሁ። ለነበረን ጊዜ በድጋሜ ከለባ መስግንን መልካም በዓል እንዲሆንላችሁ ተመኝተን ያሁኑን ጥንቅር ዜጋ ቋጭን። ሰናይ ቀን